ከወር አበባ በኋላ ስንት ቀናት መጸነስ ይችላሉ? በወሊድ መስኮት ውስጥ የግብረ ሥጋ ግንኙነት ከተፈጸመ የወር አበባው ካለቀ በቀናት ውስጥ እርጉዝ የመሆን እድል አለ፣ ይህም በተለምዶ ዑደትዎ በስምንትኛው ቀን አካባቢ ይጀምራል እና እስከ እንቁላል ድረስ ይቀጥላል። በ28 ቀናት ዑደት ውስጥ ኦቭዩሽን በ14ኛው ቀን አካባቢ ይከሰታል እና ፍሬያማው መስኮት አስፈተታል። የመራባት መስኮት በወር አበባ ዑደት ውስጥ በጣም ለምነት ያላቸው ቀናት በእንቁላል አቅራቢያ ያሉ ቀናት ናቸው። ኦቭዩሽን የሚባለው እንቁላል ከእንቁላል ውስጥ ተለቅቆ በማህፀን ቱቦ ውስጥ ሲያልፍ ነው። የወንድ የዘር ፍሬ መዳን የግብረ ሥጋ ግንኙነት ከተፈጸመ በኋላ የወንድ የዘር ፍሬ በሴቷ የመራቢያ ክፍል ውስጥ እስከ አምስት ቀናት ድረስ ሊቆይ ይችላል። በእነዚህ አምስት ቀናት ውስጥ የወንድ የዘር ፍሬ እንቁላል ከተፈጠረ እንቁላልን ለማዳቀል አሁንም ንቁ ሊሆን ይችላል። አጭር ዑደቶች ከ28 ቀናት በታች የሆነ አጭር የወር አበባ ዑደት ያላቸው ሴቶች ቀደም ብለው እንቁላል ሊፈጥሩ ይችላሉ፣ ይህም ፅንሰ-ሀሳብ ወደ የወር አበባ መገባደጃ ቅርብ ነው። የግለሰብ ተለዋዋጭነት ኦቭዩሽን ከሴት ወደ ሴት ሊለያይ ይችላል። አንዲት ሴት ከተለመደው የ28 ቀን ዑደት ቀደም ብሎ ወይም በኋላ መራባት ትችላለች። የደም መፍሰስ ኦቭዩሽን ራሱ የብርሃን ነጠብጣብ ወይም ደም መፍሰስ ሊያስከትል ይችላል ይህም የወር አበባ አይደለም ደም እየደማም ቢሆን አሁንም መራባት እንደሚችሉ ማወቅ ያስፈልጋል አዲስ አበባ ኢትዮጵያ ውስጥ ካሉ ምርጥ ሆስፒታሎች የመራባት ዶክተር ምክር ያግኙ ቴሪከና ዋይክ ሴር ኮመን ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ